ቲክቶክ ቲክቶክ፣ ለመሆኑ በቲክቶክ ገንዘብ ማግኘት ይቻላል? ዛሬ በዚህ ቪዲዮ የምነግራችሁ ስለ ቲክቶክ ነው። በጣም በርካታ ሰዎች እርግጠኛ ነኝ ስልካችሁ ላይ አሁን ቲክቶክን ዴይቱ ላይ ትጠቀሙታላችሁ። ነገር ግን ገቢ ማግኛ ዘጠኝ የተለያዩ አማራጮች እንዳሉ ታውቃላችሁ? በጣም ብዙ ሰዎች ግቡና ጌም ተጫወቱ፣ እንደዚህ ስታረጉ ታገኛላችሁ ብር ይሏቸዋል እኔ ግን ዛሬ ከዚህ ጌም ከመጫወት ጀምሮ እዚህ ያሉትን እኛ ሀገር ጭምር የማይታወቁ እጅግ በጣም በጣም አስገራሚ የሆኑ ዘጠኝ በተለያየ መንገድ ገንዘብ የምታገኙባቸውን አማራጮች በዝርዝር አሳያችኋል እርግጠኛ ነኝ ይህን ቪዲዮስ ከመጨረሻ ከተከታተላችሁ ከመሀል አንዱ ከእናንተ ጋር ፊት ሊያደርግ ልትሰሩ ትችላላችሁ። ዲስክሌመር አሁን የምነግራችሁ የገንዘብ ማግኛ የቲክቶክ አማራጮች እንዳላችሁበት ሀገር፣ እንዳላችሁበት ቦታ፣ እንዳላችሁ የቲክቶክ ፎሎወርስ የሚወሰን እኔ አሁን ከ400 ሺ በላይ ፎሎወርስ አለኝ ቲክታክ ላይ ይህንን ቪዲዮ በምሰራበት ሰዓት ዘጠኙም የገንዘብ ማግኛ አማራጮች በርተውልኛል። ዘጠኙንም ሞክሬያቸዋለሁ። ስለዚህ የሞከርኩትን፣ የሰራሁትን፣ ያገኘሁትን የምነግራችሁ ማለት ነው። ይህንን ቻናል ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። አሜል ብርሃኑ ሁላችሁ ቲክቶክ ስትገቡ ይህን ፎሎ ማድረግ አትርሱ። ሌላ አስረኛ አስራአንደኛ ከበራ ስለማሳያ ከአንደኛው እንጂ አንደኛው እንግዲህ ሁላችሁም እንደምታውቁት በቪዲዮ ጌም በመጫወት ብር ማግኘት ነው። ይሄውም እንግዲህ ከሰዎች ነው ገንዘቡን የምታገኙት ከሚከታተሏችሁ ፎሎዎች ናት። እናንተ ገብታችሁ ከሌላ አንድ ሰው ጋር ቻሌንጅ በማድረግ እኔ ካሸነፈኝ ይህንን አደርጋለሁ፣ ካሸነፈ ይህንን አደርጋለሁ በማለት ላይፍ ጊፍቶችን መሰብሰብ ወይም ደግሞ ብቻችሁንም ላይቭ ገብታችሁ ስለምታውቁት ነገር፣ ስላለበባችሁት ነገር ላይቭ ላይ በማውራት ሰዎች ደስ ብሏቸው ገንዘብ ላይቭ ጊፍት ይሰጧቸዋል ማለት ነው። ያ እንግዲህ ቀጥታ ከሰዎች ጋር የተመሰረተ ስለሆነ የገበያችሁ ሁኔታ ኢስ ዲፔንድ ኦን ዩ ላይቭ። ስለዚህ ላይቭ ላይ እንደምታደርጉት አክቲቪቲ ይወሰናል። ሰዎች በጣም ከተደሰቱ፣ ጥሩ ነገር ሰርታቸዋል ብለው ካመኑ ብር ሊሰጧችሁ ይችላሉ ወይም ደግሞ ላይሰጧችሁ ይችላሉ። ስለዚህ ይሄ ዲፔንድ የሚሆነው እናንተ ላይቭ ላይ ባላችሁ አክቲቪቲ ነው። ሁለተኛው ቪዲዮ ጊፍት ነው። ይሄ ደግሞ ቅድም ካሳየኋችሁ በተቃራኒ ማለት ነው። የቅድሙ ላይቭ ጊፍት ነው ያየ ነው። ላይቭ ጊፍት ላይቭ ላይ ስትሆኑ ሰዎች የሚሰጧችሁ ነው። ሁለተኛው ግን ቪዲዮ ጊፍት ቪዲዮ ሰርታችሁ ፖስት አረጋላችሁ፣ የሚያዝናና የሚያስተምር ዋትኤቨር የሆነ ነገር ሊሆን ይችላል። ያንን ተመልክተው ሰዎች ደስ ካሏቸው ከጎን ያለውን አማራጭ ለመጠቀም ለእናንተ የቪዲዮ ጊፍት በቀጥታ ለቪዲዮቹ ጊፍት መስጠት ይችላሉ፣ ወይም ገንዘብ መስጠት ይችላሉ። ይህም ልክ ቀጥታ ከአንደኛው ጋር ካየነው ጋር ሪሌቲቭ ነው። ምክንያቱም ከሰዎች ኪስ ነው፣ ያንን ነው ቲክቶክ ተጠቃሚው ኪስ ነው የምታገኙት ያንን ገንዘብ ማለት ነው። ስለዚህ ሞር ከፎሎወሮቻችሁ ጋር ያላችሁ ኢንተራክሽን ወሳኝ ነው ማለት ነው። ሶስተኛው ደግሞ ክሬቲቪቲ ቤታ ፕሮግራም ይባላል። ክሬቲቪቲ ቤታ ፕሮግራም በቅርብ እንግዲህ እንደምታውቁት ቲክቶክ እንደተጀመረ አይከፍልም ነበር። እንዲከፍል በተለያየ ጊዜ ጫና ይደረግበታል። በተለይ ከማስታወቂያ ያለው ገንዘብ እንዲያጋራ በጣም በቢሊ የሚቆጠር ዶላሮች ከማስታወቂያ ስለሚያገኝ ማለት ስለዚህ በመጀመሪያ ሰሞን የጀመረው ክሬተር ፈንድ የሚባል ነበረ ክሬተር ፈንድን ጀምሮ በሰሩት ቪዲዮ ልክ የተወሰነ ብር መስጠት ጀምሮ ነበረ እኔም ክሬተር ፈንድ ተጠቃሚ ወ ስ እንዳገኘው ቢያስ 10 ዶላር በጣም የሚያስቀው ላይክ ብዙ አይደለም ክሬተር ፈንድ ብሎ የሚሰጠው ከዛ በኋላ ግን በሂደት ምን ተጀመረ በአስገዳጅነት ይሄ ክሬቲቪቲ ፕሮግራም ታ እንዲጀምር ግዴታ ተጣለበት። ይህንንም ግዴታ ተከትሎ ቲክታክ እንግዲህ ይህንን ክሬቲቪቲ ፕሮግራም ታ የሚል ፕሮግራም አስተዋወቀ። እሱም ለእኔ በርቶልኛል። ከመቶ ሺህ ፎሎወርስ በላይ ላላቸው ነው ይሄ የሚያገለግለው። ይው ምንድነው ቲክታክ ላይ የምትጭኗቸው ቪዲዮዎች በራሳቸው ማስታወቂያ እየታየባቸው ራሳቸው ገንዘብ ጀነሬት እንዲያደርጉ ይሄ እንግዲህ ከዚህ ቀደም ካሳየችሁ ከሁለቱም ይለያል። ምክንያቱም ገንዘብ የምታገኙት ከተጠቃሚዎች ወይ ከእናንተ ፎሎወርስ ሳይሆን የምታገኙት ከማስታወቂያ ድርጅቶች ነው እናንተ ላይ ያ ቪዲዮ ከአንድ ደቂቃ በላይ መሆን አለበት። ከአንድ ደቂቃ በላይ ልክ አሁን እስከዛሬ ቲክታክ ላይ የምንጭ ናቸው ከአንድ ደቂቃ በታች ነው ቪዲዮዎች ነው አለ እንዲያጠር ሰዎች እንዲማርክ ነው። ነገር ግን ስቶሪውን ሰፋ አድርጋችሁ ቪዲዮ ከአንድ ደቂቃ አንድ ሰከንድ በላይ ከሆነ ለዚህ ለክሬቲቪቲ ቤታ ፕሮግራም ፊት ያደርጋል ማለት ነው። ስለዚህ ገንዘብ በራሱ ማስታወቂያዎች ላዩ ላይ እየሄዱበት ጀነሬት ያደርጋል ቀጥታ፣ ልክ እንደ ዩትዩብ ማለት ነው። ከዩትዩብ ጋር ተመሳሳይነት ያለው ፕሮግራም ነው። ስለዚህ በዚህ መልኩ ገንዘብ ማግኘት ትችላላችሁ። ይሄ ግን ሁሉም ሀገር አይሰራም። በጣም ውስን የሆኑ የዓለማችን ሀገሮች የሚሰራው ወደ ሰባት ሀገሮች ይመስለኛል የሚሰራው። ስለዚህ እነዚህ ሰባት ሀገሮች የት ናቸው የሚለውን እናንተ ሊስቱን አይታችሁ ከዛ አንዱ ሀገር ከሆናችሁ ፎሎራችሁን አሳድጋችሁ መጀመር ትችላላችሁ። አራተኛው አማራጭ ላይ ደርሰናል። አራተኛው ደግሞ ሰብስክሪፕሽን ሰብስክሪፕሽን ደግሞ ልክ እንደ ኔትፍሊክስ እንደ ሁሉ ቪዲዮ መመልከቻ ድረገጾች፣ ወይም ቪዲዮ መመልከቻ አማራጮች፣ ልክ እንደዛው ሰዎች እናንተን ቲክታክ ላይ ሰብስክራይብ እንዲያደርጓቸው ያደርጋል። ሰብስክሪፕሽኑ ግን ከዩትዩብ ይለያል። ለምሳሌ ዩትዩብ ላይ ሰብስክራይብ አደረጋችሁ ማለት የእናንተ ተከታታይ ከሆነ ተመልካች ሆነ ማለት ነው እንጂ ምንም ነገር የለውም። ነገር ግን ቲክታክ ላይ ደግሞ ፎሎው ነው የሚያደርጋችሁ ሊከታተላችሁ ከፈለገ ሰብስክራይብ ሲያደርጋችሁ ደግሞ እናንተን ወዶ ፈቅዶ በየወሩ እየከፈለ እናንተን ለመከታተል ወሰነ ማለት ነው። ለምሳሌ የሰብስክሪፕሽን ክፍያችሁን የምትጠምኑት እናንተ ናችሁ። አምስት ዶላር ነው ሰው የሚከታተለው ካላችሁ የአምስት ዶላር ሰብስክሪፕሽን ታስቀምጣላችሁ። ሰብስክራይብ ሲያደርጋችሁ ሰው አምስት ዶላር በየወሩ ከባንክ አካውንቱ እየተቆረጠ ወደ እናንተ ገቢ ይሆናል። ያንን ገቢ ደግሞ በፐርሰንት እናንተ ከቲክታክ ጋር ሼር ታደርጉታላችሁ ማለት ነው። ይህንን ሞክር ይሆናል። የሚያሳዝነው ግን አንድም ሰው ሰብስክራይብ አላደረገኝ ቲክታክ ላይ። አምስተኛው ደግሞ ቲክታክ ሾፕ ፎር ክሬተርስ ይሄ ጌም ቼንጀር የሆነ በጣም የሚገርም የሚገርም የሚገርም አማራጭ ነው። ይሄንን እኔ ሰርቸዋለሁ። የተወሰኑ ሰዎች ደግሞ ሲሰሩት ተመልክቻለሁ። እንደውም አንዳንድ ሰዎች ላይቭ ላይ ጭምር ስለዚህ ጉዳይ ዲስከስ ያደረጉ ጭምር አጋጥሞኛል። በጣም በጣም ምርጥ ነው። ይሄ የቲክታክ ሾፕ ፎር ክሬተርስ ማለት አይዲያው ምንድን ነው? አንድ ምርት የሚሸጥ ድርጅት አለ፣ ሱቅ አለ፣ ማንኛውም ካምፓኒ አለ። ሁሉም ከአብዛኛው ካምፓኒዎች ቲክታክ ላይ ያሉ ምርጣቸውን ያስተዋውቃሉ አሁን ላይ በተሻለ ቲክታክ የማስታወቂያ አማራጭ ነው ካምፓኒዎች ማስታወቂያቸውን በሚያስነግሩ ጊዜ ድርጅቶቹ ምንድነው የሚያደርጉት ምርታቸውን ፖስት ያደርጋሉ ለእናንተ ደግሞ ኮሚሽን ያስቀምጡላቸዋል ስለዚህ ምን ታደርጋላችሁ ፎሎራችሁ ከ10 በላይ ከሆነ ይህንን ሚት ማረት ትችላላችሁ እንዳላችሁበት ሀገር ይወሰናል በእርግጥ ምክንያቱም እኛ ሀገር ይሄ አይሰራም ምክንያቱም በኢትዮጵያ ውስጥ ምርቶቻቸውን ድርጅቶቻቸውን ቲክታክ ላይ የሚያስተዋውቁ ሰዎች ብዙ የሉ ምክንያቱም እኛ የምናውቀው እንግዲህ ቀጥታ ሄደው ለክሬተ ገንዘብ ሰጥተው ምናምን እንዲያስተዋውቅ ሲያደርጉን የሀገራችን ድርጅቶች እንጂ ቀጥታ ለቲክቶክ በፔፓል በምንከፍለው ቲክቶክ በራሱ መንገድ ክሬተሮችን አለም ላይ ሰፊውን ክሬተሮችን አግኝቶ የሚያስተዋውቅበትን መንገድ ሲያደርጉ አላ ኢትዮጵያ ካምፓኒዎች። ስለዚህ እዚህ ቲክታክ ሾፕ ፎር ክሬተርስ በሚለው አማራጭ እናንተ ድርጅቶቹ ፖስት የሚያደርጉትን ምርት ታያላችሁ። ከስር ኮሚሽኑ ይቀመጥላቸዋል። አንድ ምርት እንበልና 10 ዶላር ነው የሚሸጠው፣ ካምፓኒው እዛ ላይ አራት ዶላር ይጨምርና በእያንዳንዱ ምርት እናንተ በተሸጠ ቁጥር አራት ዶላር ታገኛላችሁ። ይህንን ምርት ካስተዋወቃችሁ ትባላላችሁ። ከዛ ደግሞ ፍሪ ፕሮዳክት አለ። ፍሪ ፕሮዳክቱን ቀጥታ ወደ ቤት ይልኩላቸዋል ማለት ነው። ስለዚህ ያንን ፍሪ ፕሮዳክት ካገኛችሁ በኋላ ፍሪ ፕሮዳክቱን እየተጠቀማችሁ ሪቪው እያደረጋችሁ ይሄ ለምሳሌ ኩባያ ከሆነ ይሄ ኩባያ በጣም አሪፍ ነው፣ ማይክ ከሆነ ማይክ በጣም አሪፍ ነው። ተጠቅሚለው ተጠቅማችሁ ሪል የሆኑ ፊድባካቸው የተሰጡት። ስለዚህ ለምን ቲክታክ ፎሎወሮቻችሁን መዋሸት ስለሌለባቸው በጣም ተጠቅሚው አሪፍ ነው እናንተም ግዙት፣ በዚህ ሊንክ ግቡትሉና ሊንክ የእናንተን የአፍሌት ሊንክ ይሰጣቸዋል። በዛ ሊንክ ሰዎች ገብተው ሲገዙ እናንተ በእያንዳንዷ ምርት አራት አራት ዶላር ይኖራችኋል ማለት ነው። ኢስ ዲፔንድ እንደምትሸጡት ማቴሪያል የምትሸጡት ማቴሪያል መቶ ዶላር ከሆነ የእናንተ ኮሚሽን 50 ዶላር ሊሆን ይችላል። በስምምነት ከሻጩ ጋር መነጋገር ጫት ሁሉ ማድረግ ትችላላችሁ። ኢንቦክስ ላይ መነጋገር በፎሎወሮቻችሁ የምትተማመኑ ከሆነ ዕቃው መቶ ዶላር የሚሸጥ ከሆነ 150 አድርግልኝ፣ ምክንያቱም እኔ 50 ዶላር ማግኘት እፈልጋለሁ በአንድ ምርት ትላላችሁ። እናንተ በተሸጠው ልክ ብዙ ማግኘት ትችላላችሁ። እኔ ይህንን ሞክር ያሉ በቀጥታ ከዚህ በፊት ማይክ እና ይህ የካሜራ አውቶትራክ ዲቫይስ ሁለቱን ሸጭ የነበረው 2700 ዶላር በላይ ሰርቻሉ እዚህ ጋር እንደምታዩት በጣም አሪፍ ቤስት የሆነ አማራጭ ነው። ይሄ የሚሰራበት ሀገር ያላችሁ በሙሉ ትራይ ሞክሩት፣ በጣም አሪፍ ነው። ስድስተኛው አማራጭ እና በጣም ወደው ደግሞ ቲክታክ ሲሪስ ነው። ቲክታክ ሲሪስ በቅርቡ ነው የተጀመረው። ብዙ ሀገሮች ላይ ይሰራል። እናንተም ባላችሁበት ሀገር ሞክሩት። ቲክታክ ሲሪስ በአጭሩ ምንድነው? ቪዲዮችሁን መሸጥ ነው። ሙዚቃ ክሊፓችሁ ሊሆን ይችላል፣ የትምህርታዊ ቪዲዮችሁን ሊሆን ይችላል። ኤኒቲንግ እዛ ላይ ፖስት አድርጋችሁ መሸጥ ማለት ነው። ለምሳሌ ያክል እንበልና ቴዲ አፍሮ አንድ የሙዚቃ ክሊፕ ሰራ። ስለዚህ ይሄንን የዘፈን ክሊፕ ወስዶ ቲክታክ ሲሪስ ላይ ይጭነዋል። ለመላው አድናቂዎቹ የአንድ ደቂቃ ያን ክሊፕ ከመጀመሩ በፊት ክሊፑ ሰባት ደቂቃ ከሆነ ለሰባት ደቂቃው ክሊፕ ቴዲ አፍሮ የ30 ስከንድ ኢንትሮ ይሰራበታል። ውድ አድናቂዎች ይህንን ቪዲዮ የሙዚቃ ክሊፔ ነው ግቡና ተመልከቱት ብለው ምን እንደሆነ ሰዎች እዛ ላይ ሲገቡ የሚያገኙትን ነገር አብራርቶ ኢንትሮ ይሰራበታል ማለት ነው። ከዛ በኋላ ያንን ያዩ ሰዎች ሄደው ቪዲዮውን እየገዙ ያዩታል ማለት ነው። ስለዚህ የቲክታክ ሲሪስ ሰዎች ቪዲዮ የሚገዙበት አማራጭ ነው የመጣው። ስለዚህ ክሬተሮችም ከዚህ በፊት በነፃ ዝም ብለው ቪዲዮቸውን ከሚጭሩ በደንብ አሁነ ሪሰርች አድርገው የሚሰሯቸውን ረጃጅም ቪዲዮ ሁሉ መጫን ይቻላል። በደንብ 15 ደቂቃ፣ 20 ደቂቃ ቪዲዮዎችን መጫን ይቻላል። ስለዚህ እንደዛ ሪሰርች አድርገው ደክመው የሰሩትን ስራ ዝም ብለው በነፃ ቲክታክ ላይ ፖስት እንዳያደርጉት የድካማቸውን ዋጋ እንዲያገኙ ሰዎች ያንን ቪዲዮ እየከፈሉ እንዲያዩት የሚያደርግ አማራጭ ነው ቲክታክ ሲሪስ ማለት ነው። ሰው ሞክሩት። ሰባተኛው ደግሞ ወርክ ዊዝ አርቲስትስ የሚለው አማራጭ ነው። ከአርቲስቶች ጋር መስራት የሚለው የቲክታክ አማራጭ ነው። ይህም እኔ በርቶልኛል እንደምታዩት ይሄ ማለት ደግሞ ምንድን ነው የሚለውን ስላይ ላይ በቀላሉ ከአርቲስቶች ጋር መስራት ዓለም ላይ እውቅ የሆኑ የተለያዩ ሙዚቀኞች አሉ። በስፓኒሽ በእንግሊዝኛ ምናምን፣ እነሱ ሙዚቀኞች ሙዚቃቸውን ከማውጣታቸው በፊት ወይም ሙዚቃቸው ሬዲስ ከመደረጉ ከአንድ ወር በፊት ሊሆን ይችላል ምናምን፣ ያንን ትሬንድ ያስጀምራሉ ከሙዚቃው ላይ የሰላሳ ሰከንድ እኛም አገር አለ አለ የቲክቶከሮች ምናምን ገና ሊወጣ ያለ ዘፈን ተሰጥቷቸው ይደንሱበታል፣ ሙዚቃው ፌመስ እንዲሆንባቸው። ዓለም ላይም እየተሰራ ያለው ይሄ ነው፣ ወርክ ዊዝ አርቲስትስ የሚለው እነሱ ሙዚቃቸው ላይ ከአምስት ደቂቃ ሙዚቃቸው ላይ የተወሰነች አስር ሰከንድ ምናምን አንድ አዝማች ደስ የምትለው ፓርት ቆርጠው ፖስት ያደርጓታል። ሶ እናንተ በዛ ሙዚቃ ክሊፕ መስራት ማለት ነው። ዳንሰኛ ከሆናችሁ መደነስ ሊሆን ይችላል ሆነ ስቶሪ እያሳያችሁ ከስራ አንደር ሙዚቃውን ማስኬድ ሊሆን ይችላል። በዚህ በዚህ መልኩ የተተመነ ብር አለ። ብሩ ደግሞ በጣም ደስ የሚለው ምሳሌ 600 ዶላር፣ 800 ዶላር፣ 1000 ዶላር የሚያስቀምጡ እንደ አርቲስቱ አቅም፣ እንደ አርቲስቱ ሁኔታ፣ እንደ አርቲስቱ ስፖንሰሮች ይሄ ዋጋ ይለያያል። ስለዚህ የ1000 ዶላር ምናምን ሁሉ ፐርሶናሊ ማድረግ በጣም አንድ ቪዲዮ ኢማጅን የሆነ የአስር ሰከንድ ቪዲዮ የሐያ ሰከንድ ቪዲዮ ላይ እንዲ እንዲህ ብላችሁ አንድ ሺህ ዶላር ሲከፍናችሁ ማለት ነው። እና ዲፔንድ ኦን ዩር ቪው እንደ ቪዋቸው የሚወሰን ነው። ለዚህ ቪዲዮ ማክሲመም የምከፍለው አንድ ሺህ ዶላር ነው ይላችሁ እና አስር ሺህ ቪው ሲኖረው መቶ ዶላር ሀያ ሺ ሲኖረው ሁለት ዶላር እያለ ዋጋውን እንዴት እንደሚከፍላቸው ያስቀምጥላቸዋል ማለት ነው። ስምንተኛው ደግሞ ቲፕ ነው። ቲፕ እኔም ቲክታክ ላይ እንደምትባት በጥቅ ቲፕ የምትላለች ሰዎች የእናንተን ቪዲዮ የእናንተን ኮንተንት ከወደዱት ገብተው ቲፕ ያደርጋሉ። ልክ ካፌ ገብታችሁ በጣም ጥሩ አድርጎ አስተናጋጁ ካስተናገዳችሁ ቲፕ እንደሚሰጡት ሁሉ ልክ እዚህም ቲክታክ ላይም ሰዎች ገብተው ቪዲዮ አይተው ተመልክተው ከወደዱት ቲፕ ያደርጋሉ ማለት ነው። ዘጠነኛው ደግሞ ክሪኤተር ማርኬት ፕሌስ ነው። ክሪኤተር ማርኬት ፕሌስ ደግሞ ከዚህ ቀደም ካያችሁ እቃ ከመሸጡ ጋር የሚገናኝ ሆነው የሚለያዩባቸው ፓርቲዎች አሉ። የሚለያዩባቸው ፓርቲዎች ሴንስ፣ አንደኛ እናንተ መሸጥ ትችላላችሁ እቃችሁን እዛ ላይ ማርኬት ፕሌስ ሲባል፣ ለምሳሌ ከአብዛኛው ማህበራዊ ሚዲያዎች ማርኬት ፕሌስ አላቸው። ለምሳሌ ፌስቡክ ማርኬት ፕሌስ አለ። የቲክቶክ ግን የሚለየው ምንድነው? አንደኛ እናንተ እቃችሁን መሸጣችሁ ብቻ ሳይሆን ሰዎች ከሚሸጡት እቃ ላይም ጭምር እናንተ ዳይሬክት የሆነ ክፍያ ታገኛላችሁ። እንዲሁም ምርቶችም ሪሊዝ ከመደረጋቸው በፊት ካምፔኖች ይኖራሉ። እነዛ ካምፔኖችም ላይ ትሳተፋላችሁ፣ በዛ ጋም ገንዘብ ታገኛላችሁ ማለት ነው። የመጨረሻው ዘጠነኛው ይሄ ነው። አስረኛ የራሴን ቲፕ ልስታችሁ። ፐርሰናሊ አሁን የኛ ሀገርም ቲክታከሮች እንደሚያደርጉት ጥሩ የሆነ ኢሜጅን ሚዲያ ላይ በመገንባት በግንባር የምርት የሚሸጡ ሰዎች ምናምን በአካል በማግኘት ወይም ደግሞ ማርኬቲንግ ከሚሰሩ ድርጅቶች ጋር በጋራ ኮላ በማድረግ ራሳችሁን በመንገር ማስታወቅ ይችላሉ። ችሎታለኝ የሚያል ፎሎወርስ አለኝ በማለት ምርቶችን በማስታወቅ ገንዘብ ታገኛላችሁ። ዳይሬክት ከአምራቾቹ ማለት ነው። እንግዲህ ከቅርብ ጊዜ ወዲህ እንደምታውቁት ማህበራዊ ሚዲያዎቹ ሰፊ የሆነ ኦፖርቹኒቲ ለወጣቶች ይዘው ነው የመጡት። ስለዚህ ሚዲያ ላይ መታችሁ ጥሩ የሆነ ኢሜጅ መገንባት ከቻላችሁ ጥሩ የሆኑ ኳሊቲ ቪዲዮዎችን ዲሊቨር ማድረግ የምትችሉ ከሆነ የማስታወቂያ ድርጅቶች የመጀመሪያ ምርጫ እናንተ ትሆናላችሁ ማለት ነው። እያየን ነው እንግዲህ የብዙ ቲክታከሮች ብዙ ሰዎች ህይወታቸው በአጭር ጊዜ እየተቀየረ ጥሩ ጥሩ መኪና ሲነዱ ታያላችሁ። ኢን ሚሊየንስ ገንዘቦች የሚዘዋወሩበት በቢሊየን ዶላሮች አለም ላይ የሚዘወርበት ኢንዱስትሪ ነው። አሁን የምነግራችሁ ይሄ የቲክታክ ቢዝነስ ኢንዱስትሪ ማለት ነው። ስለዚህ አይናችሁን አትሹ፣ ጥሩ ጥሩ ቪዲዮ ስሉ። ለመጀመር የምታመነቱ ሰዎች ዛሬ ጀምሩ፣ ነገ ምን እንደሚሆን አይታወቅም። ቲክታክ እጅግ በጣም ኢዚ የሆነ ፕላትፎርም ነው። ጥሩ ቪዲዮ ከሰራችሁ በአንድ በሁለት ቪዲዮ በጣም ተከታዮቹ በአጭር ጊዜ በጣም መብዛት ይችላል። ስለዚህ ያመሰግናለሁ፣ ወዳቸዋለሁ። በሌላ ቪዲዮ እንገናኝ፣ እመቻችሁ ባይ። ፎሎ አድርጋችሁ ግን ቲክታክ ላይ ፎሎ